BYD በ5 ደቂቃ 400 ኪሎ ሜትር ቻርጅ የሚያደርግ ባለ 1 ሜጋዋት ቻርጀር ወደ ገበያ ይዤ መጣው ከማለቱ ዚክር የተባለ በቻይና የመኪና አምራች ደግሞ እኔ ከBYD 20% የተሻለ በዓለም ምርጡ ሊሆን የሚችል ቻርጀር አለኝ እያለ ወደ ገበያ መጥቷል። አስቡት፣ BYD እያለ የነበረው 5 ደቂቃ ነበር። ዚክርስ በስንት ደቂቃ መኪናችንን ቻርጅ ሊያደርግልን ነው? በእርግጠኝነት የምነግራችሁ ግን ከአምስት ደቂቃ በታች ነው። ሰላም የተከበራችሁ የቻናል የቤተሰቦች እንደምንሰነበታችሁ፣ እኔ ካር ጆርናሊስት ጎሳ እባላለሁ። ዛሬም እንደተለመደው ስለ መኪኖች ልናወራ ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለቻናሉ አዲስ የሆናችሁ ካላችሁ፣ ሁላችሁም ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። መኪና ማወቅ የምትፈልጉ ከሆነ ቢዋይዲ 1000 ኪሎዋት ማለትም አንድ ሜጋዋት አቅም ያለው አዲስ ኢቪ ቻርጀር ከገለጠ ከሁለት ሳምንት በኋላ ሌላው ቻይናዊ አውቶ ሜከር ዜከር የራሱን አዲስ የኢቪ ፈጣን ቻርጀር አሳይቷል። ይህም አቅሙ እስከ 1.2 ሜጋዋት እንደሚደርስ የዚክር ምክትል ፕሬዝዳንት አስታውቋል። በዚህ ወር መጀመሪያ ላይ በዊቦ ገጹ ላይ BYD ሱፐር ኢ ፕላትፎርም ብሎ የሚጠራውን አዲስ የኢቪ አርክቴክቸር አቅም ከነዳጅ ማደያ ጉብኝቶች ጋር እኩል መሙላት የሚያስችል መሆኑን በማረጋገጥ ወደ ገበያ ቀርቦ ነበር። እኔም በቻናሌ ይህንኑ ጉዳይ ዘግቤላችሁ ነበር። ምናልባትም ካስፈለገ ወደ መጨረሻ ላይ ይደግምላችኋለሁ። በእርግጥም የቢዋይዲ አዲስ ቻርጀር ቢሆን ቀላል አይደለም። ቴስላን ጨምሮ የአሁኑን የኢንዱስትሪ መሪ ቻርጀሮች በእጥፍ ይበልጣል። ምናልባት ዚክር አዲስ ቻርጀር የተሻለ ቢሆን እንጂ የቢዋይዲን ቴክኖሎጂ ሊሽረው አይችልም። በገበያ ላይ ያሉ በጣም ፈጣን ቻርጀሮች ወደ 350 ኪሎዋት ብቻ ነው ያላቸው ለዛውም በአሜሪካ ውስጥ። ከአሜሪካ ውጭ ያሉ ቻርጀሮች አፍሪካን ጨምሮ በሙሉ ከ200 ኪሎ ዋት ይበልጡ አይበልጡ። በዚህም ምክንያት አንድ ሜጋዋት እያንዳንዶቹን በአምስት እጥፍ ይበልጣቸዋል። ትላልቆቹን ደግሞ በሶስት እጥፍ ይበልጣቸዋል። የዚክር ቴክኖሎጂ ደግሞ ትላልቆቹን በአራት እጥፍ ይበልጣቸዋል። ይህም ከ5 ደቂቃ በታች መኪኖችን ቻርጅ ማድረግ የሚችል ማለትም BYD ሴጎልን ከ5 ደቂቃ በታች በ3 ደቂቃ ወይም በአራት ደቂቃ ፉል ማድረግ የሚያስችል አዲስ ቴክኖሎጂ ነው። የቢዋይዲ 1 ሜጋዋት ኢቪ ቻርጀር በቀላሉ በገበያ ላይ በጣም ኃይለኛ ተጽዕኖ ፈጥሮ ነበር። ነገር ግን ያንን የግዛት ዘመን ማቆየት የቻለው ለሁለት ሳምንታት ብቻ ነው። በቅርቡ በቻይና በተካሄደው የኢቪ ኮንፈረንስ አንድ የዚክር ስራ አስፈጻሚ 1.2 ሜጋዋት ሰዋት አቅም ያለው ፈጣን ቻርጀር አሳይቷል። ይህም በሚቀጥለው ወር በይፋ ስራ እንደሚጀምርም ተናግሯል። በዓለም ላይ ፈጣኑ የኃይል መሙያ እንደሚሆንም ቃል ገብቷል። የተከበራችሁ የቻናል ቤተሰቦች የኤሌክትሪክ መኪኖች እያሳዩ ያሉት እድገት በጣም አስደማሚ ነው። በተለይ ባለፉት ሶስትና ሁለት ሳምንታት ውስጥ በተከታተልኩት መሰረት በጣም እድገት እያሳዩና አዳዲስ ብራንዶች ወደ ኤሌክትሪክ እየገቡ ነው። የዛሬው ግን ማይንድ ብሎይንግ የሆነ አዲስ መረጃ ነው። በአምስት ደቂቃ ውስጥ አራት መቶ ኪሎ ሜትር በፍጥነት መሙላት የሚችል አዲስ ቻርጅ የር ቢዋይዲ ሰራ። አስቡት በአምስት ደቂቃ ውስጥ ብቻ 400 ኪሎ ሜትር፣ ይህም ማለት ከዜሮ አንስቶ ቢዋይዲ ሴጎልን ፉል ማድረግ ይችላል ማለት ነው። ምንም እንኳን እንደ ሀገር ወደ ኤሌክትሪክ መኪና የገባ ነው በግዴታ ቢሆንም ውሳኔው ትክክል እንደሆነ የሚያሳዩ አስደናቂ እውነታዎች በኤሌክትሪክ መኪኖች ዙሪያ እየወጡ ይገኛሉ። ከአስደናቂ እውነታዎቹ መካከል ትናንትና ቢዋይዲ ያወጣው መረጃ ነው። ሰላም የተከበራችሁ የቻና ላይ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጉሳኔ

ዛሬ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ምክንያቱም ቢዋይዲ ኢትዮጵያ ውስጥ በጣም በብዛት የሚገኝ መኪና ሆኗል ከቅርብ ጊዜ ወዲህ ማለት ነው። ስለዚህ የዛሬው ዜና ሁላችሁንም እንደሚያስደስታችሁ እንዲሁም ይህን መኪና ያልገዛችሁ ሰዎች እንድትገዙ የሚያነሳሳ ሊሆን ይችላል። የተከበራችሁ የቻናላችን ቤተሰቦች ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ላይክ እና ሼር ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሼር ሰብስክራይብ አድርጉ። የዛሬው መረጃ አስደናቂ መረጃ ነው። በትናንትናው ዕለት እንግዲህ ቢዋይዲ ኦፊሻል በሆነ ገጹ በአምስት ደቂቃ ብቻ 400 ኪሎ ሜትር ማስጓዝ የሚችል ኪሎ ዋት ባትሪን ቻርጅ ማድረግ የሚችል ቻርጀር ቢዋይዲ እንደፈጠረ ያሳወቀ ይገኛል። ይህንንም ፕሩፍ አድርጎታል። ይህንንም ቢዋይዲ ዊቦ በሰኛ ኦፊሻል ገጹ አረጋግጦታል። ዊቦ ማለት ቻይና ያለ ልክ እንደ ትዊተር ያለ ድህረ ገጽ ነው። ይህም በገበያ ላይ ካለው ምርጡ የቴስላ ቻርጀር በእጥፍ እንደሚበልጥ ተነግሯል። አስቡት በእጥፍ ይበልጣል። ይህ ቴክኖሎጂ በፍጹም የሚታሰብ ቴክኖሎጂ አልነበረም። ነገር ግን ቢዋይዲ እውን አድርጎታል። እንደምታውቁት ደግሞ ከቢዋይዲ ሴጉል አንስቶ የቢዋይዲ መኪኖች ኢትዮጵያ ውስጥ በብዛት ይገኛሉ ማለት ነው። ከዚህ በኋላ የሬንጅ ፍራቻ ቀርተዋል ማለት ነው። ከዚህ በኋላ ከክልል ክልል እየተንቀሳቀሳችሁ ቢዋይዲ መንዳት እንዲሁም በተፈጠረው በዚህ በሱፐር ቻርጀር ቻርጅ እያደረጋችሁ መንቀሳቀስ እንድትችሉ የሚያስችልው ማለት ነው። ቻይና የፈጠረችው ቴክኖሎጂ አሁን እንዳልኳችሁ በ5 ደቂቃ 400 ኪሎ ሜትር መሙላት የሚችል ቻርጀር ቢዋይዲ ሰርቶ አጠናቋል ማለት ነው። ይህም ዓለምን እያነጋገረ ይገኛል። ይህ እንዴት ሊሆን ቻለ ብለው ብዙ የኢንጂነሪንግ ጠበብቶች እየተነጋገሩበት ይገኛሉ። አዲሱ ቴክኖሎጂ ሩቅ መንገድ የመሄድ ፍራቻን ከማስቀረቱም በላይ አንድ ሰው ነዳጅ ለመቅዳት ከሚያወጣው ጊዜ ባነሰ ጊዜ ውስጥ ቻርጅ እንድናደርግ የሚያስችለን በመሆኑ ፊታ ቸውን ወደዚህ ቻርጀር እያዞሩ ይገኛሉ ማለት ነው። ዓለምን እያነቃነቃት ነው። በነገራችን ላይ የቻናሌ ቤተሰቦች ከላይ አስቀምጥላችኋለሁ። ዊቦ በተሰኘው ድህረ ገጽ ወይም ቻይና በሚገኝ እንደ ቲዊተር ባለ ድህረ ገጽ ላይ ቢዋይዲ ያሰፈረውን ከላይ አስቀምጬላችኋለሁ። እሱ ማንበብ ትችላላችሁ። በቻይናኛው በእንግሊዘኛው ማስቀምጬላችኋለሁ። በእርግጥም እውነት አይመስልም። ፈጠራው ከአእምሮ በላይ ነው። አስቡት ቢዋይዲ ሴጎልን ከዜሮ አንስቶ በ5 ደቂቃ ውስጥ ፉል ስታደርጉት ማለት ነው። የማይቻለው በቢዋይዲ ተችሏል። መረጃውን ደግሞ ከላይ ስላስቀመጥኩላችሁ ውሸት ይመስላችኋል ብዬ አላስብም። ትክክለኛ መረጃ ነው። ትናንትና እንግዲህ ቢዋይዲ ለህዝብ ያሳወቀው ነገር ነው ማለት ነው። የኢቪ አድናቂዎች እንግዲህ ሁሉንም ነገር ከዚህ በፊት ከጠላቶቻችን ብዙ ስንሰማ ነበር። በዚያ ሁሉ ባትሪዎች ምን ታደርጋላችሁ፣ የኤሌክትሪክ መኪና ሬንጃቸው ጠባብ ነው፣ ከከተማ ውጭ መንዳት አትችሉም ሲሏችሁ እንደነበር የታወቀ ነገር ነው። ግን ይህን ነገር ከስር መሰረቱ ነቅሎ የሚጠቅም ቴክኖሎጂ በቢዋይዲ መቶልናል ማለት ነው። በጣም የሚያስደንቅ ነው። በተለይ ለኢትዮጵያ ትልቅ መረጃ ነው ብዬ አስባለሁ። ይህንን ቻርጀር በመንግስትም ደረጃ ቢሆን ቶሎ ቶሎ ወደ ሀገር ውስጥ ቢያስገቡት በጣም አሪፍ ነው። እንግዲህ ከስልክ ባነሰ ሁኔታ መኪናችሁን በአምስት ደቂቃ ብቻ ቻርጅ የምታደርጉበት ነው። ሁለት ፖርቶች እንዳሉት እየተነገረ ይገኛል። ዞሮ ዞሮ ግን ቴክኖሎጂው በይፋ ወጥቷል ማለት ነው። ቴክኖሎጂው 1000 ቮልት 1000 አምፔር እና ፓወሩ 1000 ኪሎ ዋት ወይም 1 ሜጋ ዋት ሲሆን የቻርጀር ቴክኖሎጂውን ከኪሎዋት ወደ ሜጋ ዋት ያሸጋገረ የመጀመሪያ ቴክኖሎጂ እንደሆነ ተመዝግቧል። ስለዚህ በዚህ ደረጃ የቢዋይዲ ተቋም ልክ ፕለጊን ሃይብሪድ ላይ እንዳደረገው የፈጠራ ስራ እዚህም ላይ ፈርቀዳጅ ሆኗል ማለት ነው። እንግዲህ እንደምታውቁት የሰዓት ጉዳይ ከፍተኛ ተጽዕኖ ይፈጥራል። ምክንያቱም ነዳጅ ለመቅዳት ምናልባት አምስት ደቂቃና ከአምስት ደቂቃ በላይ ሊወስድ ይችላል። ይህ ደግሞ በአምስት ደቂቃ ውስጥ አራት መቶ ኪሎ ሜትር ፉል የምታደርጉበት ነው። ምናልባት ሬንጃቸው ስድስት መቶም ሆነ ሰባት መቶ አራት መቶ ኪሎ ሜትር ግን በአምስት ደቂቃ ውስጥ ብቻ ቻርጅ እንድታደርጉ ያስችላቸዋል። ይህም ከባድ ለውጥ ነው ማለት ነው። የሬንጅ ፍራቻችንን ሙሉ ለሙሉ መቅረፍ የሚችል ቴክኖሎጂ ነው። በቅርቡ ልክ እንደ ሌሎቹ ቴክኖሎጂዎች ወደ ኢትዮጵያ እንደሚገባም ጥርጥር የለኝም። በዓለም ደረጃ ይሰራጫል ተብሎ ይታሰባል። የተከበራቸው የቻናል ቤተሰቦች እያወራን ያለነው ስለ አምስት ደቂቃና ስለ አራት መቶ ኪሎ ሜትር ፐር ቻርጅ ነው። የሚታመን አይመስልም፣ ነገር ግን በቢዋይዲ ተችሏል። ምናልባትም በባለሙያ ደረጃ የኤሌክትሪክ መኪኖች ሰጀስት ላይደረጉ ይችላሉ። ኢትዮጵያ ውስጥ ከዚህ ቴክኖሎጂ በኋላ ግን ኢትዮጵያ ውስጥ እንደ አሸን እንደሚፈሉ ምንም ጥርጥር የለኝም። ቢዋይዲ የያዛችሁ ሰዎች በራሳችሁ ልትኮሩ ይገባል ብዬ አስባለሁ። ቴክኖሎጂው ትልቅ ደረጃን ያደረሰው ይህ እንዴት ሊሆን ይችላል? ከባድ ጥያቄ ነው ነገር ግን በቢዋይዲ ተችሏል ቢዋይዲ ፈጠራውንና የገበያ መስፋፋቱን በአለም አቀፍ አውቶሞቲቭ ክፍል ችላ የማይባል ግልጽ ብቃቱን እያሳየ ይገኛል ከሚያመርታቸው ተደራሽ ሞዴሎች በተጨማሪ አዲሶቹን እጅግ በጣም ቅንጡ የሆኑትን እንደነ ያንግዋንግ ዩ ሰበን ሴዳን በቅርቡ እንግዲህ ለገበያ እንዳቀረበ የሚታወቅ ነው ከዛ ጋም ተያይዞ እንግዲህ ድንቁን ቻርጀር አስተዋውቆታል በተለይ በቴስላ መንደር ከፍተኛ ድንጋጤ አስከትሏል። ቢዋይዲ ከሚመቸኝ ነገሩ አንዱ በመኪኖች ማምረት ላይ ብቻ ሳይሆን በባትሪ በቻርጆች ላይ ከፍተኛ ተሳትፎ የሚያደርግ መሆኑ በጣም የሚያስደንቀው ነው። ስለዚህ ቢዋይዲ የያዛችሁ ሰዎች እንኳን ደስ አላችሁ። በአምስት ደቂቃ ብቻ መኪናችሁን ቻርጅ የምታደርጉበት አዲስ ቴክኖሎጂ ቢዋይዲ አስተዋውቋል። ያስተዋወቀውም በትናንትናው ዕለት ማርች 17 ነው ማለት ነው። ዛሬ ማርች 18 ቴክኖሎጂውን አስተዋወቅኳችሁ። ዞሮ ዞሮ ግን ይህ ቴክኖሎጂ የዓለምን ገጽታ ይቀይራታል ተብሎ ይታሰባል። ቻው።